ለምን እኔን አትመርጠኝም? ብለህ ይህንን ጥያቄ ስንት ጊዜ ራስን ጠይቀ ታውቃለህ? ምናልባት መልከ መልካም ነህ፣ ጥሩ ስራ አለህ፣ ጥሩ ሰው ነህ። ነገር ግን በስተ መጨረሻ የምትፈልጋት ሴት ሌላውን ስትመርጥ ታያለህ። እናም ችግሩ በአንተ ማንነት ላይ ላይሆን ይችላል። ችግሩ ያለው የምትጠቀምበት የጨዋታ ህግ ላይ ነው። መስህብ በአብዛኛው በሎጂክ ሳይሆን በስነ ልቦና ላይ የተመሠረተ ነው። ዛሬ የፍቅር ህይወትን ለዘላለም የሚቀይሩ በሳይንስ የተደገፉ አስር የስነ ልቦና ሚስጥሮችን እነግርሃለሁ። እነዚህን ስልቶች ከተረዳህና ከተገበርክ ሴቶች አንተን ማሳደድ ብቻ ሳይሆን ከሌሎች ወንዶች ሁሉ አስበልጠው አንተን እንዲመርጡ ታደርጋለህ። ይህ ቪዲዮ ማጭበርበር ወይም ደግሞ ማታለል እንድትማር አይደለም። ይልቁንም የወንድነት እሴትንና ዋጋህን ከፍ አድርገህ ማራኪ ማንነትን በተሻለ መንገድ እንድታሳይ የሚያግዝህ ነው። እንግዲያውስ እስከ መጨረሻው ድረስ አብረኸኝ ቆይ ምክንያቱም ቁጥር ሶስት እና አራት ላይ ስንደርስ የምነግርህ ስልት ሁሉንም ነገር የሚቀይርልህ ኃይለኛ ሚስጢሮች ናቸው ስልት ቁጥር አንድ የእጥረት ተጽዕኖ በዓለም ላይ በጣም ውድ የሆኑ ነገሮች ምንድን ናቸው ወርቅ አልማዝ ፕላቲኒየም ወይም ሌላ ልትል ትችላለህ ታዲያ እነዚህ ነገሮች ለምን ውድ ሆኑ ምክንያቱም በገፍ ስለማይገኙ ነው ብርቅ ናቸው ይህ መርህ በአንተም ህይወት ላይ ይሰራል። ሁልጊዜ አቬይላብል፣ ወይም ደግሞ ዝግጁ የሆነ ወንድ ዋጋው ርካሽ እንደሆነ ይቆጠራል። ሴቶች በተፈጥሯቸው በቀላሉ የማያገኙትን ነገር የመፈለግና የማድነቅ ባህሪ ያላቸው። አብዛኛው ወንድ የሚሰራው ስህተት ይሄ ነው። አንዲት ሴት ስትመቻቸው ህይወታቸውን በሙሉ ለእሷ ክፍት ያደርጋሉ። በቀን 24 ሰዓት በሳምንት 7 ቀን መልዕክት ይልካሉ። በማንኛውም ሰዓት እንገናኝ ብትለው እሺ ይላል። ይህ ምን መልእክት ያስተላልፋል? ካንቺ ውጪ ሌላ ምንም ህይወት የለኝም የሚል ነው። ይህ ደግሞ መስህብን በጣም ከሚገድሉ ነገሮች ዋንኛው ነው። ይልቁንስ ጊዜህ ውድ እንደሆነ አሳይ። ህይወትህ በአላማ የተሞላ መሆኑን እወቅ። የራስህ ግቦች፣ የራስህ የትርፍ ጊዜ ማሳለፊያዎች፣ የራስህ ጓደኞች ይኑሩ። ሁልጊዜ ለመልእክቷ በሰከንዶቹ ውስጥ መልስ መስጠት የለብህም። አንዳንድ ጊዜ ስራ ላይ ልትሆን ትችላለህ። ከጓደኞች ጋር ልትሆን ትችላለህ። ወይም ደግሞ ለራስህ ጊዜ ሰጥተህ ልታሳልፍ ትችላለህ። ይሄ ማለት ግን ኢግኖራ አድርጋት ወይም ደግሞ ችላ በላት ማለት አይደለም። ነገር ግን የራስህ ህይወት እንዳለህ እና እሷ የዛ ህይወት አካል እንጂ የህይወትህ ሙሉ በሙሉ ማዕከል እንዳልሆነች ማሳየት ነው። አንተ ለሷ ያለ ተደራሽነት ሲቀንስ ከአንተ ጋር የምታሳልፈው ጊዜ የበለጠ ልዩና ዋጋ ያለው ይሆናል። ለምን አልመለሰልኝም ብላ ማሰብ ትጀምራለች። የማወቅ ጉጉቷ ይጨምራል። አንተን ለማግኘት የበለጠ መጣር እንዳለባት ሲሰማት በአእምሮዋ ውስጥ ያለው ዋጋ በከፍተኛ ሁኔታ ይጨምራል። አስታውስ፣ ሰዎች ለሚያገኙት ነገር አይለፉም፣ ለሚያጡት ነገር ግን በጣም በከፍተኛ ሁኔታ ይለፋሉ። ስልት ቁጥር 2 ማህበራዊ ተቀባይነት። ሰዎች በተፈጥሯቸው የሌሎችን ምርጫ የመከተል ዝንባሌ ያላቸው። ምግብ ቤት ስትሄድ ብዙ ሰው የተሰበሰበበትን ትመርጣለህ አይደል? ምክንያቱም ብዙ ሰው ከመረጠው ጥሩ መሆን አለበት ብለህ ታስባለህ። ይህ በማህበራዊ ሳይንስ ሶሻል ፕሮፊ ይባላል። በፍቅር ግንኙነት ውስጥም ይህ ኃይለኛ መሳሪያ ነው። ሴቶች ሳያውቁት ሰዎች ለአንድ ወንድ የሚሰጡትን ምላሽ ይቃኛሉ። በተለይ ደግሞ የሌሎች ሴቶችን ምላሽ። ሌሎች ሴቶች አንተን ሲያከብሩህ፣ ሲስቁልህ፣ ወይም ደግሞ በአጠቃላይ በአንተ መገኘት ሲደሰቱ ስትመለከት በአእምሮዋ ውስጥም አንድ ነገር ይከሰታል ቆይ ሁሉም ሰው የሚወደው ከሆነ እኔ ያላየሁት ልዩ ነገር ኖሮት መሆን አለበት የሚል ይህ ማለት ሴቶችን ሁሉ ማጫወት አለብህ ማለት አይደለም በፍጹም ነገር ግን ማህበራዊ ሰው ሁን ከሰዎች ጋር በቀላሉ ተላመድ ወንዶችም ሆኑ ሴቶች ባሉበት ቦታ ላይ ስትሆን አንተ የቡድኑ ህይወት ሁን አስቂኝ ሁን ጨዋታ ሁን ሰዎችን አዳምጥ ሴቶች ብቻ ሳይሆኑ ወንዶችም ጭምር አንተን ሲያከብሩህ ስታይ ያንተን መሪነትና ማህበራዊ ዋጋህን ትገነዘባለች። ለምሳሌ ከእሷ ጋር ወጥታችሁ የሚያውቋችሁ ሰዎች ሰላም ሲሉህና በአክብሮት ሲያናግሩህ ብታይ ወይም ደግሞ በጓደኞች ቡድን ውስጥ ያንተን ሐሳብ ተሰሚነት እንዳለው ስትገነዘብ ለአንተ ያላት መሳሳብ ይጨምራል። አንተ በሌሎች ዘንድ ተፈላጊ መሆንህ ለሷም ተፈላጊ እንድትሆን ያደርጋል። መስህብ ልክ እንደ እሳት ነው። አንዴ ከተቀጣጠለ በቀላሉ ይዛመታል። ስልት ቁጥር 3 የዶፓሚን ግፊት። የሰው አእምሮ አስገራሚ ነገርንና የማይገመት ባህሪን ይወዳል። ሊገመት የሚችል ነገር ሁሉ አሰልች ነው። ዶፓሚን የተባለው የደስታና የሽልማት ኬሚካል የሚመነጨው አንድ ነገር ስናገኝ ሳይሆን ልናገኘው ስንጠብቅ ነው። የቁማር ማሽኖች ሱስ የሚያስይዙት ለዚህ ነው፣ ምክንያቱም ቀጥሎ ምን እንደሚመጣ አታውቅምና? ይህንን መርህ ግንኙነት ውስጥ ተጠቀመው። ያለማቋረጥ እንዴት አደርሽ፣ ምን እየሰራሽ ነው፣ ደህና እደሪ የሚሉ ተመሳሳይ መልእክቶችን በመላክ አታሰልቻት። ይህ ልማድ ፍላጎትን ይገድላል። ይልቁንስ የማይገመት ሁን። እንዴት አንዳንድ ጊዜ በጣም ምርጥና ተንከባካቢ ሁን፣ ከዚያ በኋላ ደግሞ ትንሽ ራቅ በልና በራስህ ጉዳይ ላይ ተጠመድ። አንዳንድ ጊዜ ቀልድና አስቂ ነገር ጣል አድርግባት፣ ከዚያ ደግሞ ባልጠበቀችው መንገድ አድንቃት። ለምሳሌ ሁሌም ምሽት ላይ የምትደውል ከሆነ አንድ ቀን ሳትደውል እደር በማግስቱ ትናንት በስራ በጣም ስለደከመኝ እንቅልፍ ወሰደኝ ባላት። ይህ ትንሽ አለመረጋጋት ምን ሆኑ ምን ሆኑ ነው ብላ እንድታስብ ያደርጋታል። ይህ የስሜት ሮለር ኮስተር ወይም መዋዠቅ በአእምሮዋ ውስጥ የዶፓሚን ፍሰትን ይፈጥራል። ካንተ ጋር መሆን አስደሳችና ምን ሊፈጠር እንደሚችል የማታውቀው ጀብዱ ይሆናል። እርግጠኝነትና አለመረጋጋት ለረጅም ጊዜ ግንኙነት ጥሩ ሲሆኑ፣ በመጀመሪያው የመሳሳብ ደረጃ ላይ ግን ትንሽ አለመረጋጋትና ድራማ መስህብን ያቀጣጥሏል። አንተን ማሰብ ትጀምራለች። ቀጣይ ስራህ ምን እንደሆነ ለመገመት ትሞክራለች። ሳታውቀው ባንተ ባህሪ ሱስ ይይዛታል። ስልት ቁጥር አራት ቅድመ ምርጫ። አንድ ጥያቄ ልጠይቅህ። ሁለት ምግብ ቤቶች ጎን ለጎን አሉ። አንደኛው ባዶ ነው፣ አንደኛው ደግሞ በሰው ተሞልቶ በሩ ላይ ሰልፍ አለ። የትኛውን ነው የምትመርጠው? እርግጥ ነው ሰልፍ ያለበትን ነው። ለምን? ምክንያቱም የብዙ ሰዎች ምርጫ መሆኑ በራሱ የጥራቱ ማረጋገጫ ነው። ሁሉም ሰው ከመረጠው የሚገርም ነገር ኖሮት መሆን አለበት ብለ ታስባለህ። ይህ የቅድመ ምርጫ መርህ ነው። የወንድና ሴት ግንኙነት ላይ ደግሞ ኃይሉ እጅግ በጣም ከባድ ነው። ሴቶች በተለይ፣ ከፍተኛ ዋጋ ያላቸው ሴቶች የወንዶችን ምርጫ ሲያደርጉ በጣም ጥንቁቅ ናቸው። ጊዜያቸውንና ስሜታቸውን ለማንም አይሰጡም። ስለዚህ የአእምሮ አቋራጭ መንገድ ይጠቀማሉ። ይኸውም ሌሎች ጥራት ያላቸው ሴቶች ይህንን ወንድ መርጠውታል፣ ዋጋ ሰጥተውታል ብለው ይጠይቃሉ። አብዛኛው ሰው የሚሰጥህ ምክር ከቆንጆ ሴት ጋር ታይ ወይም ደግሞ አብረህዋል የሚል ምክር። እኔ የምልህ ግን ከዛ የጠለቀ ነገር ነው። ይህ ማለት ሁል ጊዜ አጫዋች ሆን ወይም ደግሞ ሴቶችን እንደ ዋንጫ ተጠቀምባቸው ማለት አይደለም፣ በፍጹም። ይልቁንም ማህበራዊ ዋጋ ያለውና በሴቶች ዘንድ በፍቅርም ይሁን በጓደኝነት ክብር ያለው ወንድ ሆን ማለት ነው። ይህንን እንዴት ታደርጋለህ? በህይወት ውስጥ ሴቶችን እንደ ሙሉ ሰው እያየህ ጤናማ ግንኙነት መስረት። የስራ ባልደረቦች፣ የድሮ ጓደኞች ወይም ደግሞ እህቶች፣ ከነርሱ ጋር ያለህ ግንኙነት በአክብሮት ላይ የተመሰረተ ይሁን። የምትፈልጋት ሴት ሌሎች ሴቶች በአንተ ፊት ሲመቻቸው፣ ሲስቁ፣ ምክርን ሲጠይቁ ወይም ደግሞ በቀላሉ በአንተ አጠገብ በመሆናቸው ሲደሰቱ ስትመለከት አእምሮዋ ውስጥ ያለው የማንቂያ ደወል ይጠፋል። ይህ ሰው ደህና ነው፣ ሴቶችንም ያከብራል፣ በሴቶችም ዘንድ ተፈላጊ ነው የሚል መልእክት ይተላለፋል። ያለፈ የፍቅር ግንኙነት ቢኖርህ እንኳን ስለ ቀድሞ ፍቅረኛ ስታወራ በአክብሮ ታወራ። ይሄ የሚያሳየው ግንኙነት ሲያልቅ እንኳን ሰዎችን እንደማታዋርድና ብስለት እንዳለህ ነው። አስታውስ ቅድመ ምርጫ ማለት ሌሎች ሴቶች አንተን አፍቅረው ማሳየት ሳይሆን አንተ በሴቶች ዓለም ውስጥ ተቀባይነትና ክብር ያለህ የተመረጥክ ወይም ደግሞ ማረጋገጫ ያገኘህ ወንድ መሆንክን ማሳየት ነው ይህም ለሷ አንተን ለመምረጥ የሚኖራትን ስጋት ይቀንስላታል። ስልት ቁጥር አምስት ስሜትን ከአንተ ጋር ማቆራኘት። ሙዚቃ ትሰማለህ። ያን የበልጅነት ያዳመጥከው አንድ ዘፈን ዛሬ ስትሰማው ድንገት ወደዚያ ዘመንና ስሜት ይመልሳል አይደል? ያ ዘፈን በራሱ የቅንብር ድምጾች ስብስብ ብቻ ነው። ነገር ግን በአእምሮ ውስጥ ካለው ትዝታና ስሜት ጋር መልህቅ ሰርተዋል። መስህብ ማለት ሎጂክ አይደለም፣ ስሜት ነው። አንዲት ሴት ለአንድ ወንድ የምትሳበው ጥሩ የስራ ዝርዝር ስላለው ወይም ቁመቱ ስለሚስማማት በሚሉ ምክንያቶች ብቻ አይደለም። ዋናው ምክንያት ከሱ ጋር ስትሆን የሚሰማት ስሜት ነው። ስራህ እንግዲህ ይሄ ነው፣ ያንተን መኖር፣ ያንተን ድምፅ፣ ያንተን መልክ ከአዎንታዊና ከኃይለኛ ስሜቶች ጋር ማቆራኘት። አብዛኛው ወንድ ሴትን ለማስደሰት ሲል የሚያደርገው ነገር ቢኖር እራት መጋበዝ ወይም ደግሞ ፊልም ማየት ነው። ይህ በጣም የተለመደና አሰልቺ ነው። አንተ ግን የተለየ የሆኑ የስሜት መልህቆችን ፍጠር። አንደኛ የደስታ መልህቅ፣ በጣም የምታስቅበትን ቀን ፍጠር። ቀኑን ሙሉ ቀልድ እየተለዋወጣችሁ፣ እንደ ሕፃን እየተጫወታችሁ አሳልፉ። ከአሁን በፊት ያን ያህል ስቃ አታውቅም። ስለዚህ ሳቅና ደስታ የሚለው ስሜት ከአንተ ጋር የተቆራኘ ይሆናል። ሁለተኛ የጀብዱ መልህቅ ከከተማ ወጣ ብላችሁ ተራራውጡ ከዚህ በፊት ያልሄዳችሁበትን ቦታ አብራችሁ ጎብኙ። ያ የልብ ምት፣ ያ አዲስ ነገር የማየት ስሜት ካንተ ጋር ይቆራኛል። ሶስተኛ የመረጋጋት ስሜት። በጣም አስጨናቂ ቀን ካሳለፈች ሁሉንም ነገር ትታ በአንተ ላይ እንድትደገፍ ፍቀድላት። ችግሯን ሳትፈርድባት አዳምጣት። ያኔ ሰላምና መረጋጋት የሚሰማት ካንተ ጋር ይሆናል። አራተኛ የአእምሮ መነቃቃት መልእክ ስለ ህይወት፣ ስለ ፍልስፍና፣ ስለ አላማችሁ በጥልቀት አውሮ አእምሮዋን የሚፈታተንና አዲስ ሀሳብ እንድታመነጭ አድርጋት። ጥልቅ ውይይት ካንተ ጋር ተቆራኘ ማለት ነው። እነዚህን ስታደርግ አንተ ከእንግዲህ በኋላ ዝም ብሎ ወንድ አትሆንም። አንተ የስሜቶች ካታሎግ ትሆናለህ። ስታዝን፣ የመረጋጋት ምንጯን ትፈልጋለች። አንተን ማለት ነው። ስትሳላች፣ የጀብዱ ምንጯን ትፈልጋለች። ሁልጊዜም አንተ ነህ። አንተን ማሰብ ብቻ እነዚያን ሁሉ ስሜቶች በአንድ ላይ ይቀሰቅስባታል። ይህ ነው እውነተኛና ዘላቂ መስህብ። ስልት ቁጥር ስድስት ሁኔታውን መቆጣጠር። በማንኛውም ማህበራዊ ግንኙነት ውስጥ ሁለት ሰዎች ሲገናኙ የማይታይ የፍሬም ወይም ደግሞ የእውነታ ትግል አለ። የማን እውነታ ነው የበላይነት የሚይዘው? የማን የጨዋታ ህግ ነው የሚሰራው? ሁኔታውን የሚቆጣጠረው ወንድ፣ ሴቷ የምትማረክለት ወንድ ነው። ይህ ማለት አምባገነን ሁን ማለት አይደለም። ይህ ማለት ይልቁንም በራስ እውነታ ላይ የጸና የማትናወጥና አቅጣጫ የምታሳይ መሪሁን ማለት ነው። አብዛኛው ወንድ የሚሰራው ስህተት የሴቷ ፍሬም ውስጥ ገብቶ መጫወት ነው። እሷ ፈተና ስትሰጠው ይደናገጣል፣ ራሱን ለማብራራት ይሞክራል፣ ይቅርታ ይጠይቃል። ይህ የእሷ ፍሬም ውስጥ ገባ ማለት ነው። አብረው ሆነው የት እንደሚሄዱ ስትጠይቀው አላውቅም አንቺ እንደፈለግሽ ይላል። ይህም ውሳኔ መስጠትን ይፈራል ማለት ነው። እምነቱን ወይም ቀልዱን ስትቃወመው ወዲያው ሀሳቡን ይቀይራል፣ እርሷን ለማስደሰት ይጥራል። በሁኔታው ላይ ቁጥጥር ያለው ወንድ ግን እንዲህ ነው የሚያደርገው። ፈተና ስትሰጠው በቀልድ ይመልስላታል፣ ይጫወታል፣ ወይም ደግሞ ምንም እንዳልተፈጠረ ያልፈዋል። የእሷ ድራማ በሱ መረጋጋት ላይ ምንም ተጽዕኖ አይፈጥርም። የት እንደሚሄዱ ሲያስቡ አንድ ምርጥ ቦታ አስቤያለሁ፣ በጣም ተወጃለሽ፣ ስምንት ሰዓት ላይ ዝግጁ ሁኝ ይላል። እቅድና አቅጣጫ አለው። እምነቱን ስትቃወመውም አይ እኔ በዚህ ነው የማምነው ብሎ በፈገግታ ይጸናል። ያለ መስማማት አያስፈራውም። የራስህ የሆነ የዓለም እይታ፣ የራስህ የሆነ ቀልድ፣ የራስህ የሆነ መርህ ይኑርህ። ይህ ያንተ ፍሬም ነው። እሷ ወደዚህ ፍሬም ስትገባ የመረጋጋትና የደህንነት ስሜት ይሰማታል ምክንያቱም ህይወቱን እንዴት መምራት እንዳለበት የሚያውቅ ወንድ ግንኙነቱንም መምራት እንደሚችል ታምናለች ሴቶች መሪን ይከተላሉ ስለዚህ መሪ ሁን እንጂ ተመሪ አትሆን ፍሬሙን አንተ ስራው እንጂ በሌላ ሰው ፍሬም ውስጥ ተዋና አትሆን ስልት ቁጥር ሰባት የመግፋትና የመጎተት ዘዴ የመስህብን ፊዚክስ አስበው ሁለት ማግኘቶችን በጣም ካቀራረብካቸው ይጣበቃሉ ጨዋታው ያልቃል በጣም ካራራካቸው ደግሞ ስበታቸው ይጠፋል። መስህብ የሚኖረው በመካከል ባለው ውጥረት ውስጥ ነው። ያ ውጥረት ነው የመግፋትና የመጎተት ሚስጥር። መጎተት ማለት ፍላጎትን አድናቆትንና ትኩረትን የምታሳይበት ጊዜ ነው። ዛሬ በጣም አምሮብሻል። ካንቺ ጋር ስሆን ጊዜ እንዴት እንደሚሄድ አላውቅም። እጇን ስትይዝ ወይም ደግሞ ስታቅፋት የምታሳየው ሁኔታ ማለት ነው። መግፋት ማለት ደግሞ በጨዋታ መልክ የምትርቅበት፣ የምታሾፍበት ወይም ደግሞ ፍላጎትን የምትቀንስበት ጊዜ ነው። ለምሳሌ ቀሚሷን እያየህ በፈገግታ ይሄ ቀሚስ አያቴ ካላት ጋር ይመሳሰላል ልትላት ትችላለህ። ወይም ደግሞ ለትንሽ ጊዜ መልእክት ሳትልክላት ትጠፋለህ። ይህ የመግፋት ዘዴ አብዛኛው ጥሩ የሚባሉ ወንድ የሚሰራው ስህተት መቶ ፐርሰንት የመጎተት ዘዴን ብቻ መጠቀም ነው። ሁሌም ያደንቃል፣ ሁሌም ያሞግሳል፣ ሁሌም ይስማማል። ይህ መጀመሪያ ላይ ጥሩ ቢመስልም ቶሎ አሰልቺ ይሆናል። ምንም አይነት ውጥረት፣ ምንም አይነት ፈተና የለውም። ሴቷ አግኝቼዋለሁ፣ የእኔ ነው ብላ ስታስብ የማሳደዱ ስሜት ይሞታል። የመግፋትና መጎተት ዘዴን ስትጠቀም ግን አእምሮዋን ታደናግርበታለ። ይፈልገኛል ወይስ አይፈልገኝም የሚል ጥያቄ ትፈጥርበታለህ አንዴ ስታቀርባት የደስታ ስሜት ይሰማታል። ከዚያ በጨዋታ ስትርቃት ያንን የደስታ ስሜት መልሳ ለማግኘት ትፈልጋለች። ስለዚህ እሷ አንተን ማሳደድ ትጀምራለች። ይህ ዘዴ ልክ እንደ ቅመም ነው። ቅመም በትንሹና በመጠኑ ሲሆን ምግብን ያጣፍጣል፣ ሲበዛ ግን ያበላሸዋል። በመግፋት ጊዜም የምትለው ነገር አስነዋሪ ወይም ክብሯን የሚነካ መሆን የለበትም። ሁልጊዜ በቀልድና በፈገግታ የታጀበ መሆን አለበት። ዋናው ዓላማው ውጥረትን ለመፍጠርና ግንኙነትን ከአሰልቺ ወደ አስደሳች ለመቀየር ነው። ስልት ቁጥር ስምንት መልካም ገጽታ የሚያሳድረው በጎ ተጽዕኖ አንድን መጽሐፍ በሽፋኑ አትመዝነው የሚል የቆየ አባባል አለ ግን እውነታዊ ነው ሁላችንም ሳናውቀውም ቢሆን መጽሐፍን በሽፋኑ እንመዝናለን ያንተ ገጽታ አለባበስ ንጽህና እና አቋምህ ያንተ የህይወት መጽሐፍ ሽፋን ነው ሰዎች የውስጡን ታሪክ ከማንበባቸው በፊት ሽፋኑን አይተው ፈጣን ውሳኔ ይሰጣሉ አብዛኞቹ የፍቅር አማካሪዎች የሚነግሩ ውድ ልብስ ልበስ ወይም ደግሞ ብራንድ ጫማ አድርግ ነው ይህ በጣም የተሳሳተና የማይሆን ምክር ነው። ችግሩ ያለው በልብሱ ዋጋ ላይ አይደለም። ችግሩ ያለው ከልብሱ በስተጀርባ ባለው መልእክት ላይ ነው። ዳሃሎ ኤፌክት የሚባለው በስነ ልቦና መርህ እንደሚነግረን አንድ ሰው በአንድ ዘርፍ ለምሳሌ በገጽታ በጣም ጥሩ ሆኖ ሲታይ አእምሯችን በሌሎች ዘርፎችም ለምሳሌ በስኬት፣ በብልህነት፣ በስነ ስርዓት ጥሩ እንደሆነ አድርጎ ይገምታል። ስለዚህ ራስህ ውድ መምሰል ሳይሆን ዋጋ ያለው መምሰል ነው። ይህንን እንዴት ታሳካዋለህ? አንደኛው ተመጣጣኝነት ወይም ኮንግሩንስ ከብራንድ ይበልጣል። 5000 ብር ከሚያወጣው ቲሸርት 500 ብር የሚያወጣው ቲሸርት በሰውነት ላይ በትክክል ከገጠመ የበለጠ ያምርብሃል። ልብሶችህ የሰውነትን ቅርጽ የሚያሳዩ ንጹሕና ያልተጨማደዱ መሆን አለባቸው። ይህ ለእያንዳንዱ ነገር ትኩረት እሰጣለሁ የሚል መልእክትን ያስተላልፋል። ንጽህና የማትደራደርበት መርህ መሆን አለበት። ንጹህ ጸጉር፣ የተቆረጠ ጥፍር፣ ጥሩ ያፍ ጠረንና ለስለስ ያለ ሽቶ። እነዚህ መሰረታዊ ነገሮች ራሴን እንከባከባለሁ፣ ራሴን አከብራለሁ የሚል ኃይለኛ ምልክት ናቸው። ራሱን የማያከብር ወንድ ሴት እንድታከብረው መጠበቅ የለበትም። አቋምህ ድምፅህ ነው። ቃላት ካፍህ ሳይወጡ በፊት አቋምህ ስላንተ ይናገራል። ትከሻው የጎበጠ እና አይኑን መሬት ላይ ተክሎ መሬት መሬት የሚያይ ወንድ በራሴ አልተማመንም፣ ዓለምን እፈራለሁ እያለ ነው። ቀጥ ብሎ የሚሄድ ትከሻውን ወደ ኋላ አድርጎ ደረቱን ሰፋ ገፋ አድርጎ አይኑን ከሰዎች ጋር የሚያገናኝ ወንድ ደግሞ እኔ የህይወቴ ንጉስ ነኝ፣ ቦታዬን አውቃለሁ ይላል። ዛሬውኑ መስታወት ፊት ቆመህ አቋምህን አስተካከል ይህ ብቻውን የሰዎችን ላንተ ያላቸውን አመለካከት ይቀይረዋል። አስታውስ ገጽታ ማለት የባንክ አካውንትን ማሳያ አይደለም የራስን ክብር ማሳያ እንጂ ራስን ስታከብር አለም አንተን ያከብረሃል ሴቶች ደግሞ ራሱን የሚያከብርን ወንድ ያለምንም ጥርጥር ይማረኩበታል ስልት ቁጥር 9 ስሜታዊ ተጽዕኖ ታላቋ ደራሲ ማያንጄሎ ሰዎች የተናገርከውን ይረሳሉ ሰዎች ያደረግከውን ይረሳሉ ነገር ግን እንዲሰማቸው ያደረግከውን ስሜት መቼም አይረሱትም ብላለች ይህ በፍቅር ግንኙነት ውስጥ የሁሉም ነገር ቁልፍ ነው አብዛኛው ወንድ የሚሰራው ስህተት ሴትን በሎጂክ ለማማለል መሞከር ነው። ስለ ስራው ስኬት ያወራል፣ ምን ያህል ገንዘብ እንዳለው ይጠቁማል፣ ብልህ መሆኑን ለማሳየት ይሞክራል። ይህ ሁሉ በአእምሮዋ ሎጂክ ክፍል ላይ ነው የሚያተኩረው። መስህብ ግን ከዛ ክፍል ውስጥ አይኖርም። መስህብ የሚኖረው በስሜት ክፍል ውስጥ ነው። ስራህ እውነታዎችን መንገር ሳይሆን ስሜቶችን መፍጠር ነው። አንተ የስሜት አርክቴክት ናህ። ከእርሷ ጋር ባለህ እያንዳንዱ ግንኙነት፣ በአካልም ይሁን በስልክ አንድ ዋና ጥያቄ ራስን ጠይቅ። ይህ ግንኙነት ሲያልቅ ምን አይነት ስሜት ትችላት ነው የሚሄደው? ስለዚህም በነዚህ ግንኙነቶች ውስጥ አይረሴ ለመሆን የሚከተሉት ማድረግ ትችላለ አንደኛ የጉጉት ስሜት ውይይታችሁ በጣም ደስ በሚልበት ሰዓት በጣም ደስ የሚል ወሬ ነበር አሁን ግን መሄድ አለብኝ በሌላ ጊዜ እንቀጥለዋለን በላት ይህ ሁሌም ተጨማሪ እንድትፈልግ ያደርጋታል ሁለተኛ ልዩ የመሆን ስሜት ስለሷ ብቻ የሆነ ማንም ያላስተዋለውን ነገር አስተውለህ ንገራት ብዙ ሰው በፈገግታሽ ይማረካል እኔ ግን ሳታስቢ የሆነ ነገር በጥልቀት ስታስቢ አይኖችሽ ላይ የሚታየውን ብርሃን ነው የሚወደው በላት። ሶስተኛው የመረዳት ስሜት፣ ስለ ችግሮቿ ስታወራ መፍትሄ ለመስጠት አትቸኩል። ዝም ብላ አዳምጣት። ከዛም ይሄ በጣም ከባድ እንደነበረ ይገባኛል፣ አንቺ ግን በጣም ጠንካራ ሰው ነሽ በላት። እንደ ተደመጠችና እንደ ተረዳሃት እንዲሰማት ያደርጋታል። አራተኛ የጀብዱ ስሜት፣ ሁሌም የምታደርጉትን ከማድረግ ይልቅ በድንገት የሆነ ነገር አድርጎ ይህ ያልተለመደ ነገር ማድረግህ ሁልጊዜም ከውስጧ እንዳይጠፋ ያደርገዋል። ከእያንዳንዱ ግንኙነት በኋላ የሚቀረው የስሜት አሻራ ነው። ያንተ አሻራ ምን ይመስላል? የደስታ፣ የመሰልቸት፣ የመረጋጋት ወይስ የጭንቀት? ከአንተ ጋር ስትሆን የህይወት መሰልቸት እንደሚጠፋና ዓለም በቀለማት እንደምትሞላ ሲሰማት፣ ያኔ በቃላት ልትገልጸው በማትችለው መንገድ ከአንተ ጋር ትቆራኛለች። ስልት ቁጥር 10 የዓላማ ሰው መሆኑ። እስካሁን የዘረዘርናቸው ዘጠኙም ስልቶች ቅርንጫፎች ናቸው። አሁን የምንነጋገረው ስለ ግንዱና ስለ ስሩ ነው። ያለዚህ ሌሎች በሙሉ ይደርቃሉ። በአንድ ውቅያኖስ ውስጥ ሁለት መርከቦችን አስብ። አንደኛው መርከብ መሪ የለውም፣ በማዕበሉና በነፋሱ እንደተመራ ይንገላታል። አቅጣጫ የለውም፣ መድረሻ የለውም። ሌላኛው መርከብ ግን ጠንካራ መሪ አለው፣ ካፒቴኑ መድረሻውን ያውቃል ማዕበሉን እየሰነጠቀ ወደፊት ይጓዛል። አንዲት ሴት የትኛው መርከብ ላይ ብትሳፈር ነው የደህንነት ስሜት የሚሰማት? ዓላማ የሌለው ወንድ መሪ እንደሌለው መርከብ ነው። በስሜቱ በሰዎች አስተያየትና አንዲትን ሴት ለማስደሰት በሚያደርገው ጥረት ብቻ ይንገላታል። ሕይወቱ በእሷ ዙሪያ ይሽከረክራል። ዓላማ ያለው ወንድ ግን ካፒቴን ነው። የሕይወቱ መድረሻ አለው። ያ መድረሻ ቢዝነሱን ማሳደግ፣ ጥበቡን ማካበጥ፣ ማህበረሰቡን መርዳት፣ ወይም ምርጥ አባት መሆን ሊሆን ይችላል። ሴቶች ለወንድ ልጅ ብቻ ሳይሆን ለወንዱ ተልዕኮ ጭምር ነው የሚማረኩት። አላማህ ከአንተና ከሷ ግንኙነት በላይ የሆነ ትልቅ ነገር ሲኖር ይህ የሚፈጥረው መስህብ ሊቋቋሙት የማይችል ነው። ይህ ለምን ይሆናል ካልክ፣ አንደኛው የማይናወጥ ጥንካሬ ነው። አላማህ የህይወትህ አጥንት ነው። ምንም አይነት ስሜታዊ ማዕበል ቢመጣ አንተ አትወድቅም፣ ምክንያቱም የምትኖረው ለከፍተኛ ግብ ነው። ይህ ጥንካሬ ለሴት ልጅ የመጨረሻው የደህንነት ስሜት ነው። ሁለተኛው የበላይነትና መሪነት ነው። አላማህን ስትከተል በራስ ህይወት ላይ የህይወትህ መሪ ትሆናለህ። እሷም ያንተን መሪነት ስታይ በተፈጥሯዊ መንገድ አንተን መከተል ትፈልጋለች። ሶስተኛው ውድድርን ማስወገድ ነው። አንተ ከሌሎች ወንዶች ጋር ለሷ ትኩረት አትፎካከርም። አንተ በራስህ መንገድ ላይ ነህ። እሷ ናት ያንተን መንገድ መከተልና መቀላቀል የምትፈልገው። የዓላማህ እውነተኛ ፈተና ይሄ ነው። ለዓላማህ ስትል እሷን አይሆንም ለማለት ዝግጁ ነህ። ለምሳሌ በጣም አስፈላጊ የሆነ ፕሮጀክት ላይ እየሰራህ ቢሆንና እሷ ደግሞ እንገናኝ ብትልህ ዛሬ በጣም ይቅርታ ይሄን መጨረስ አለብኝ፣ ቅዳሜ ግን ጊዜ ሁሉ ያንቺ ነው ማለት ትችላለህ። ይህ እሷን እንደገፋሃት ሳይሆን ህይወትህ ቅደም ተከተል እንዳለውና አንተም ያንን እንደምታከብር ያሳያታል። ይህንን የሚያደርግ ወንድ ስታገኝ ታከብረዋለች፣ ስታከብረው ደግሞ ትማረክበታለች። ስለዚህ ወንድሜ ሴቶችን ማሳደድህን አቁም፣ ቆም ዓላማህን አሳድ። ያኔ ሴቶች አንተን ማሳደድ ይጀምራሉ። አንተ ሽልማት ሁን፣ እሷም ያንን ሽልማት ለማግኘት መጣር አለባት። በአጠቃላይ እነዚህ አስር ስልቶች የማታለያ መንገዶች አይደሉም። እነዚህ እውነተኛና ከፍተኛ ዋጋ ያለው ወንድ እንዴት እንደሚያስብና እንደሚተገብር የሚያሳዩ የስነ ልቦና መርሆዎች ናቸው። ዋናው ሚስጥር ይሄ ነው፣ እሷን የህይወትህ ሽልማት ከማድረግ ይልቅ አንተ ራስ ሽልማቱን። በራስ ላይ ስራ፣ ዓላማ ይኑርህ፣ ማህበራዊ ህይወትን አዳብር እና ከሁሉም በላይ ራስን አክብር። ይህንን ስታደርግ ሴቶች ለአንተ ያላቸው መስህብ ተፈጥሯዊና ያለብዙ ልፋት የሚመጣ ይሆናል። ከዛሬ ጀምሮ አንዱን ስልት መርጠህ በህይወትህ ውስጥ መተግበር ጀምር። ውጤቱን ስታይ ትገረማለህ። ይህ ቪዲዮ ጠቃሚ ሆኖ ካገኘኸው ላይክ ማድረግ እንዳትረሳ። ከነዚህ አስር ስልቶች ውስጥ የቱ ነው በጣም ኃይለኛ ሆኖ ያገኘኸው? ከታች ኮሜንት ላይ ጻፍልኝ። ለጓደኞችም ሼር በማድረግ የነሱንም የፍቅር ህይወት እንዲቀይሩ እርዳቸው። እንደነዚህ አይነት በምርምር የተደገፉና ህይወትን የሚቀይሩ ምክሮች እንዳያመልጡ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጫን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።